ቲጂ ሮቤልን ዶክተር ሮቤል ምነው ጣራ ሞት ያየህ ነው እኮ የመሰለህ፣ አፈጠጥ ክብኝ ስትለው፣ እሱም ምን ልትሆኚ ነው ደግሞ መኪና ውስጥ ገብተሽ የተቀመጥሹ? በምን በኩል ነው የመጣሽ? ማንስ ከፍቶልሽ ነው የገባሽ? በማለት ድንገት ክፍት ሆኖ ነው ሳየው የገባሁ፣ መቼም ሰብሬ እንዳልገባሁ ይታይሃል በማለት አሁን መቀባጠሩ ትተሽ፣ ምን አባሽ ልትሆኚ ነው እኔ ዛሬ አንተ ልፈልግ ሳይሆን አንተ የምትፈልገው ነገር እንድሰጥህ ነው የመጣሁ። እኔ የምፈልግ ከመኪና ላይ ውረጅ ይላል ሮቤል ማለት ነው። ለካ አልሰማህም እንዴ? ለካ ይህንን ሜነና ምነግረ ማን ይነግረሃል። ቆይ ምን ሆኖ ነው ሆስፒታል የገባው? ቤዛ በጠርሙስ መታው ሐኪም ቤት ገብተዋል ትላለች። ምን እያልሽ ነው? ቆይ ላስተካክል ቤዛ አናቱ በጠርሙስ መታው ነው እያልኩ ነው። አሰማኝም በማለት እንግዲህ ቲጂ ለሮቤል ነግረዋለች ማለት ነው። ሳሚና ቤዛ ደግሞ እንደዛ ሲነጋገሩና ሲጨቃጨቁ ሱራፌል ወድቆ እሷ ቪዲዮ ቀርጻ ወስታ ለዶክተሩ ሰጥታለች ማለት ነው። መስጠት ሳይሆን አሳይተዋለች። ዶክተሩ ይሄ ቪዲዮ ከሰጠሽኝ ስንት ብር ይሁን የምከፍልሽ? የምትፈልጊው ክብር እሰጥሻለሁ ማየት ብቻ በቂ አይደለም፣ እና ያንን ቪዲዮ ፈልገዋለሁ በማለት እንግዲህ እና ያ ቪዲዮ ቀርጸሽዋል ማለት ነው። ቲጂ ላይ ምንም እኮ ሚቀር ነገር የለም። ስለዚህ እኔ እኮ ማን እንደሆንኩ ማወቅ አለበት፣ ቲጂ ነኝ በማለት ሐኪሞቹ ግን ምንም አላሉ ማለቴ ፖሊስ በጉዳዩ እንዲገባ አላደረጉም። አንቺ ሆስፒታል ድረስ ተሄደሽ ተከታትለሻል ብዬ ነው ጓደኛዬ ለማሳሰር አስበህ ከሆነ በፍጹም እኔ ያ ቪዲዮ እንድታገኝ አልፈቅድልህም፣ ስትለው እሺ፣ በቃ ምን ነካሽ እንዴ? እሺ የዚህ ቪዲዮ ስንት ጠይቅኛለች ስላት፣ ግን አይቼ ነው የምከፍለው። እኔም ተቀብዬ ነው ማሳየ በለስ፣ ግድ የለም እሱማ ያ ቪዲዮ ያልሺው ቪዲዮ ካለ ብቻ ስጭኝ፣ ገንዘብ የምትፈልጊው ያክል እሰጥሻለሁ በማለት እንግዲህ እኔ አሳይተሽኝ ብቻ ቪዲዮ ብትወስጂው ምንም ጥቅም የለውም በማለት እንግዲህ ዶክተር ሮቤል ለት ይጂ መልሶላታል ማለት ነው። ምነው እስከ ዛሬ ድረስ እንዲህ ተቆርቁረሽ አታቂም እንዶ ቤዛ፣ ምን አክል ብትወጃት ነው ለቤዛ እንደዚህ ተቆርቁረሽ ምትሞቺ በማለት እንግዲህ በፍጹም ቤዛን አንተን እሷ ለማሳሰር የምታስብና እንደዚህ አይነት ነገር የምታስብ ከሆነ በፍጹም ቪዲዮም አላሳይህም አልሰጥህም፣ በማለት እንግዲህ ላቶ ሮቤል ነግረዋለች። ዶክተር ለሮቤልን ማለት ነው። ቲጂ እንግዲህ ሱራፌልና ቤዛ በጣም እንግዲህ ችግር ውስጥ ገብተዋል። እንግዲህ በጣም ተጎድተዋል። ሱራፌልም እንግዲህ በጣም ነው። በጠርሙስ እንግዲህ በጠርሙስ ነው እንግዲህ አናቱን ያለችው ማለት ነው። ቤዛ እንግዲህ በጣም እንግዲህ ተጎድተዋል። መሬት ላይ ነበረ እንግዲህ ወድቆ ሳሚም ኧረ በእናትሽ ቶሎ ብለሽ አምፖላስ ጥሪ፣ ቶሎ ብለሽ ሰው ጥሪ፣ ደሙ ፈሶ አልቀዋል፣ በማለት እሱም እንግዲህ ግራ ተጋብተዋል ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱን ሀሳብ አስተያየት ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጎን ሀሳብ አስተያየታችሁ አይለያል ኢትዮጵያ ሀገራችን ሰላም ያደርግልን እና ያው ቤዛና እንግዲህ ሱራፌል ያልተጠበቀ ነገር ተከሰተ ማለት ነው። እንግዲህ ቤዛ ያው በተናደደች ሰዓት እንግዲህ በጣም እንግዲህ ሱራፌል ተጎድተዋል ማለት ነው። ቤዛም በጣም ተደናግጣለች ማለት ነው። እንግዲህ ሳሚም እንግዲህ በጣም ተደናግጠዋል። ሁለቱም በጣም ተደናግጠዋል ማለት ነው እና ምንም ነፍሱ አያቅም። በጣም ተጎድቷል ማለት ነው። በጣም በጣም ከባድ ነው ማለት ነው። ስልኬ የት ነው? አምፖላስ የት አለ? እረ ቶሎ ተረጋጊ፣ አንቺ ብቻ ተረጋጊ ቤዛ እያለ እሱም እንግዲህ እያረጋጋት ይገኛል ማለት ነው። አምፖላስ ጠራ፣ አምፖላስ እንጥራ በማለት ቤዛ ተረጋጊ፣ አንቺ ምን ሆነሽ ነው? ቆይ እንደውላለን፣ አንቺ ብቻ ተረጋጊ በማለት እቺ ቲጂ ተብዬ እዚህ ምን እየተካሄደ ነው ትላለች ቲጂ እንግዲህ ቲጂ አጋጣሚ ሳሚና ቤዛ እንግዲህ ተደናግጦ እንግዲህ እንደዛ ሲሆኑ በመሀል ደግሞ ቤዛ መጣች ምን እየተካሄደ ነው እዚህ ቤት አይኔ ምንድን ነው የሚያይ ምን ሆኖ ነው ሱራፌል እንደዚህ ተዘርሮ እንደዚህ መሬት ላይ የወደቀ አንቺ ምን ልትሰሪ ነው እዚህ የመጣች ትላለች ቤዛ ለቲጂ ማለት ሰውዬው የሞተ ነው ደግሞ አልቀዋል ማነው የድሮ ፍቅረኛ እንደዛ አድርጎ የጣለው ትላለች ቲጂ። እንግዲህ አስቡ። ማለት ደግሞ ሁለታችሁ አንድ ላይ ናችሁ ትላለች ቢዚ። አይገርምም አይገርምም። እኔ እኔ ባላያችሁ ኑሮኮ ገላችሁ ትጥሉት ነበር። እኔ ግን ደርሼባችኋለሁ። ለማንኛውም እኔ አይቻቸዋለሁ ትላለች ቲጂ። አንቺ ከእሷ ጋር አትጨቃጨቂ ቤዛ ይላል ሳሚ። ስለዚህ ጭቅጭቃችሁ ትታችሁ ፍቅረኛሽ የሚል ሚያወራሽን ብሰም ይሻልሻል፣ ጥሩ አይደለም በማለት ግን ይተርፍ ይመስላቸዋል። እቺ ሴጣን ከዚህ ቤት አስወጣልኝ ሳሚ ትላለች። አንቺ የተረገምሽ ውጪ። እወጣለሁ፣ እኔ እወጣላችሁ፣ ግን አንድ ነገር ከተፈጠረ ምስክር ሆኜ ድጋሚ መምጣት አይቀርም። ይሄ ማወቅ አለባችሁ። ደግሞ አንቺ በጣም ውስ እንደምታሹ ግልጽ ነው። ስለዚህ አንቺ መተሹ ነው እንደዚህ የተንዘረዘዘው እኔ ማየት ያለብኝን በጠቅላላ አይቻል አይቻለሁ በማለት ያው እሷ እንግዲህ እሷ እንግዲህ ሳሚና ቤዛ እንደዛ ሲነጋገሩ ውጭ ላይ መጀመሪያ ከመግባቷ በፊት በቪዲዮ ቀርጻ አስቀምጣለች። ያ የቀረጸችው ደግሞ ለአቶ ሮቤል ዶክተር ሮቤል ወስታ አሳይታለች። እንግዲህ ዶክተር ሮቤልም እንግዲህ ከፍተኛ ብረ ከፍልሻ አለው፣ ችግር የለውም አምጩ ቪዲዮውን በማለት እኔ ማየት ብቻ በቂ አይደለም፣ ቪዲዮ ፈልጋለሁ በቂ ብር በአካውንትሽ አስተላልፍልሻለሁ ቪዲዮ ትሰጭኛለች በማለት እንግዲህ ቪዲዮ አይዛለች ማለት ነው። ቲጂ ማለት ነው። ጭራሽ መድኃኒት እየወሰድሽ መጠጥ ራሱ መጠጥ ጀመርሽ። እንዴት ላት አልቻ ክስቷ መጠጥ ኬት ይመጣል ብለሽ መጠጥ እንደ ክፍኝ ይጋባላሉ እኔም ኬት አምጥቼ ነው መጠጥ መጠጣ እያለች እንግዲህ አታስብልኝ ማለትሽ ነው። አታስብልኝ እኮ ማለት አይደለም። ስለዚህ ይልቁን የተመጣጠነ ምግብ ትውሰት ስላለ ዶክተሩ፣ ስለዚህ የተመጣጠነ ምግብ መውሰድ አለብሽ። የታለ እንቁላልና ስጋው? ስትላት፣ አክስቷ አይ መንገድ ላይ የሆነች ልጅ እየተከታተለችኝ ነበረ ዛሬ። ማጨራሽ? በፍጹም እየተከታተለችኝ እስከ ስራ ቦታ ድረስ እየመጣች ነበረ አንቺ ቤዛ ቤዛ እያለችኝ የተከታተለችኝ ነበረ። እና ምን ሆና ነው አንቺን የምትከታተልሽ? እኔ ምን አውቃለሁ። እሺ፣ ልጅሽ ልጅት ምን አይነት ነበረች? ስትላት እኔ አላወቅኳትም፣ አላወቅኳትም። እና ለምንድን ነው ማንነቷ ግን ባያት ምን ያደርግልሻል? እንዲያው ምናልባት ባናግራትና ባያት ብዬ ነው። ልጅቷ እዚህ ቤት ድረስ ነው እንዲህ የተከታተለችሽ ለምንድነው? አክስቴ፣ ከነጭራሹ ባልነግርሽ ይሻላል። ምን አሳሰበሽ? የሁላ እስከዛ ይበልተሽ ሌላ እሰራልሻለሁ። እኔ እኮ እስከ ዛሬ ድረስ እስካሁን ድረስ ከነጋ ምንም ነገር አልቀመስኩም በማለት እስቲ እንደሌላውም እስካሁን ድረስ ምንም ነገር አልቀመስኩም ብለሽ ብት ትላታለች ማለት ነው። እንግዲህ በጣም ያሳዝናል ማለት ነው። ሁሉም ነገር አልቀመስኩም አልበላሁም ትያለሽ። እስቲ ምን ነው ምን ሌላም ነገር እንደዛው ብታውቂ ጥሩ ነበር። አላየሁም ያልሰማውን ያልሰማው በቲ ትላታለች ማለት ነው። እና በጣም ያሳዝናል። እንግዲህ ከውጭ በኩል ሆና ቲጂ ምን ነው አፈጠጥክብኝ? እንዴት አርገሽ ነው ግን መኪናዬ ውስጥ የገባይ ሲላት ክፍት አግኝቼ ነው። መቼ ሰብሬው እንዳልገባ ታቃለ እንዳልገባ አዎ። መቀባጠሩ ትተሽ ምን አባሽ ፈልገሽ ነው? እኔ ዛሬ ከአንተ የምፈልግ ሳይሆን የምትፈልገውን ይዤ ልመጥቻ እኔ የምፈልገው ከመኪናዬ ላይ ውረጅ፣ ይላል ቲጂ። ውረጅልኝ ከመኪናዬ ላይ በማለት የሆነ ነገር ልነግርህ ነበር አልሰማህም። ሱራፌልኮ ተመቶ ሐኪም ቤት ገብቷል። ይህንን እኔ የምነግርህ ምን እንጂ ማን ይነግርሃል? ምን ሆኖ ብሎ ሲጠይቃት ቤዛ በጠርሙስ መታው ነው። ለቆይ፣ አማርኛ ላስተካክልልህ የመግደል ሙከራ አድርጋበት ነው አኪም ቤት የገባ በማለት። በእርግጥ እኔ የሄድኩት ቤዛ የምትባል ሴትዮዋ እዛ ቤት ለማረጋገጥ ነበር የሄድኩ በማለት። እንግዲህ ሱራፌል እጅግ አሳሳቢ ሁኔታ ላይ ነው ያለው። ስለዚህ እጄን አሳልፌ ለፖሊስ እሰጣለሁ ሲል ሳሚ፣ አይሆንም፣ በፍጹም አንተ ያላደረግከው ነገር እጅ መስጠት የለብህም። እኔ እራሴ እጄ እየሰጣለሁ ትላለች ቤዛ ዶክተሩ ምንም አይነት ችግር ውስጥ መግባት የለበትም ሁሉም ነገር አላፍትና ወስቶ ያሳከመው ያለው እሱ ነው ፖሊስ ጣቢያን እሄዳለሁ ሲል አይ በፍጹም ሳሚ አንተ አትሄድም እኔ በሁሉም ሁሉም ነገር ያሳሰበኝን የቲጂ ጉዳይ ነው ስለዚህ በኋላ እንዳትበቀል ያው እሷ ትበቀላለች እሷ ጥቅመኛ ናት በእርግጥ አሳልፈ አትሰጥሽም ግን ቢሆንም በብር ግን ትደራደራለች ብዬ አስባለሁ ምናልባትም ደግሞ በቀልም ልታስብ ትችላለች ትላለች እንጂ ማለት ነው ሳሚ። ደግሞ በብር ብር ስለምትወድ በብር ልትደራደርብሽ ይሁን እንጂ ሌላ ነገርስ ሌላ ነገርስ ምንም አታመጣም፣ በማለት እንግዲህ፣ ሳሚ እንግዲህ ሄጄ እኔ ነኝ ብዬ ለፖሊስ እጄ ልስጥ እያለ ይገኛል። ቤዛ ደግሞ ላ በፍጹም አንተ እጅህን አትሰጥም እኔን እንጂ እጅ መስጠት ያለብኝ በማለት ሰላም የዚህ ቤት ትላለች። ቲጂ ማንኳክታ ገብታ እንግዲህ የቤዛ ክስትን ማለት ነው፣ አንቺ ማነሽ? የሉላ ጓደኛ ነሽ? አደለሁም አደለሁም ግን ስለ ሉላ አንዳንድ ነገር ልጠይቅ ብዬ ነው። አንቺ ነበርሽ ማለት ነው ልትከታተያት የነበርሽ ነግራሽ ነበር ማለት ነው ትላለች ቲጂ። ቆይ ከልጅቷ ምንድነው የምትፈልጊው? ትላለች የቤዛ ክስት በእርግጥ እኔ ከአንቺ ነው የምፈልገው። በእርግጥ ሎላ ወይም ቤዛ ብዬ ስጠራት እንደነበር ሳትነግርሽ አትቀርም ሉላ ማናት የሚለው ብንጀምር ይሻላል። ብርጭቆ ነገር ካለ ይሄ ነገር እየተጎነጨን ብናወራ በጣም ደስ ይለናል፣ ትላለች እንግዲህ ለቤዛ ክስት ለማዋጣጣት እንግዲህ ያው የሚጠጣ ነገር ይዛ መታ እንግዲህ እያወጣጣቻት ትገኛለች፣ የቤዛ ክስትን ማለት ነው። ቤዛ በጣም ተጨናንቃለች። ሳሚ ማስቀረተችል ነበረ፣ ወይኔ በማለት እኔ ምን አይነት ጣጣ ውስጥ ነው የገባሁ ብላ ብቻዋ ቤት ውስጥ እየተጨናነቀች ትገኛለች፣ ቤዛ ማለት ነው። እና ያው እንዴት ብደፍረኝ ነው ቤቴ ድረስ የመጣው ዶክተር ሮቤል እንግዲህ ቤቷ ድረስ በመምጣት ማለት ነው ወሬ ለማድረስ ደቂቃ አልፈጀባት። ምችት ትጅ ተብዬ አሁን ቀጥ ብለ ውጣልኝ። ሁሉም ነገር በቪዲዮ ቀርጻ አምጥተዋለች። ስለዚህ ሱራፌልን በጠርሙ ስትመቹ የሚያሳይ ቪዲዮን ቀርጻ ቁጭ አድርገዋለች። ለምንድን ነው ሄደን ለፖሊሶች ማሰጣቸው? እንደውም ሳሚ ከሚታሰር እኔ ብታሰር ይሻላል። ይህን ምስኪን ምትው ሳሚሙ እንዳይሆን ይሄ ጀብደኛ ጉረኛ የሆነ ልጅ በማለት ይሳለቅበታል። ዶክተር ሮቤል ምናልባት ከቤት ይውጣልኝ፣ ምናልባት ብቻዋ ናት ሴት ናት ብለህ እንዳታስብ ያውጣልኝ። በማለት የጥፋቱ ቅጣት የማገኝ ነኝ። አንተ ምናገባ እመኝ እመኝ። እስር ቤት እንደምታወሪ ቀላል ነገር እንዳይመስልሽ ይላል ዶክተር ሮቤ ዘላለሜ ካንተ ጋር እየተሰቃየሁ ከመሆን በሆን እዛ ብታሰር እዛ ሰላሜን አገኛለሁ፣ ትላለች ቤዛ። ትሰሚያለሽ፣ ይሄ ቤት አሳልፈሽ ለእኔ እንድትሰጭኝ እፈልጋለሁ። ከዛ በኋላ ቪዲዮን አጠፋለሁ፣ አንቺም ሰላም ታገኛለሽ ቤዛ፣ ይላታል። አንተ ግን ምን አይነት የረከስክ ሰውነ። ስርዓት አርገሽ በስርዓት አውርኝ። ባላወራህስ ምን ታመጣለህ? በአትፈታተኝ። መልካም ነው ይላል ዶክተር ሮቤ። ይኸው እኔ ብቻዬን ነኝ ያለሁት፣ ግደለኝ ስለዚህ በየቀኑ የአንተ ማስፈራሪያ ነው፣ በየቀኑ የሰለቸኝ። ስለዚህ ናና አሁን ገላግለኝ። ይኸው ያለሁት ብቻዬን ነኝ ትላለች ቤዛ። አለበለዚያ ከቤቴ ውጣ። እንደውም እኔ ራሴ እጅ ሰጥቼ ሳሚን ነፃ ወጣዋለሁ። ታየኛለህ፣ በቅርብ ቀን። አሁን ውጣልኝ ከቤቴ ቀጥ ብለህ። ይሄ ቤቴ የምትይው እንደምትፈልግ የምትበትኝው ገንዘብ ለምን ሱቅና ሱፐርማርኬት አትገዥበትም? አሁን መቀባጠሩ ትተህ ቤቴ ለቀህ ውጣ ስትል፣ ለዛ አረመኔ አባትሽ የተወሰነ ሳሰሜ አልቀረሽም በማለት ይሳለቅባታል። ስለ አባቴ ምንድን ነው የምሰማው? ምንድን ነው የምታወራው? አዎ እኔ ቤተሰቦቼ በግፍ የገደለብኝ አባትሽ ነው። ስለዚህ እያንዳንዱ ታይኛለሽ በማለት እንግዲህ እያስፈራራት ይገኛል። ትልቋ ደግሞ መንገዴ ላይ ቁምሽ አንቺ ነሽ ስለዚህ ባዬ ነው የአንተ ቤተሰብ የገደለው፣ በማለት እንግዲህ አባትሽ ምን ያልነጠቀው፣ በሱ ያላለቀሰ ያልተሰቃየ፣ ይሄ ጭራቅ ማን አለ? ይሄ ተራቅዠትን የሚያምን ሰው ሂድና ፈልግ፣ በማለት እንግዲህ በጣም ተሳልቆባታል። አባትሽ እዚህ ከተማ ሲመጣ ምንም ነገር አነበረውም። ግን የኔ አባት ነው አንስቶ ሰው ያደረገው መቀባጥሮ ትተ። ዶክተር ሮቤል፣ ለምንድን ነው ከቤቴ ማትወጣ? ምን ነው ስለ አባትሽ ይሄ ሁላ መስማት ከበደሽ? ስለ አባትሽ አረመነኝነት በጣም ብዙ ነገር ትሰሚያለሽ። ግን ይሄ ቤት ስጭኝና አለበለዚያ አብረን በሰላም ብንኖር ይሻላል። አሁንንም እምልሽን ነገር ማሰሚ ከሆነ ሞትሽ በእኔ እጅ ነው። ውጣ! አንተ ሴጣን ዞር በልልኝ! ስለዚህ ደግሞ ምራቅሽን የተፋሽብኝ መቼ አረሳውም የነበረብሽን የነበረብሽ ከፊ መቼ መቼም ቢሆን በማለት እንግዲህ አንተ በቀላል ምን እንዳይመስለ በማለት ከዚህ በኋላ መፈራገጥ ብቻ ነው ምትችው መፈራገጥ ራሱ ብቲ አቅምና ጉልበት የለሽም። ሁሉም ነገር አብቅቶ ተጠናቋል። ስለዚህ በማለት ዶክተር ሮቤል እንግዲህ አስፈራርቷት እና እንግዲህ ዝቶባት ቤዛ ላይ ሄደዋል። ቤዛም ውጣ ከቤቴ ምን አገባህ አንተ። ገና ለገና ሴት ልጅ ናት ምንም ነገር አችልም ምንም ነገር አቅም የላትም ብለህ ነው ይሄ ሁላ ምትለኝ በማለት አይ እያንዳንዱ ታየዋለሽ፣ አለበለዚያ ይሄ ቤት ለእኔ ስጭኝ በማለት እሷም እንግዲህ እያለቀሰች ከቤቴ እውጣልኝ ብላ እንግዲህ ተጨናንቃለች ማለት ነው እንግዲህ አስቡ በሴኮንድ ነው እንግዲህ የቪዲዮ ቀርጻ ቺቲጂ ተብዬ ሁሉም ነገር ለአቶ ሮቤል ያደረሰችለት ማለት ነው። የዶክተር ሮቤል ወስታ ቪዲዮ ሁላ ሳይታለች። ዶክተር ሮቤል ደግሞ ዶክተር ሮቤል ደግሞ እንግዲህ የምትፈልጊው በቂብር ብር አስተላልፍልሻለሁ በባንክ አንቺ ብቻ እኔ ቪዲዮ በማየት ሳይሆን ቪዲዮ ወደ እኔ እንድትልኪ በማለት እንግዲህ እሷም አይ ጓደኛዬ እንግዲህ ወይም ልታሳስራት የሆነ ነገር ልታደርጋት እንደሆነ ይሄ ነገር እርሳ። ቪዲዮ እራሱ ወይም መስጠት ወይ ማሳየት ወይም መላክ በፍጹም የለም ብላ ስትለው እሱ ችግር የለውም በማለት ግን፣ ከመቼ ጀምሮ ነው እንደዚህ ለቲጂ እንደዚህ ለምትቆረቆሪ፣ እንደዚህ የተቆረቆሽ ቲጂ እኮ በጣም ቤዛ እኮ በጣም ነው የምጠላሽ። ከመቼ ጀምሮ ነው እንደዚህ ለቤዛ መቆርቆሪያ የጀመርሽ? ብሎ ሲጠይቃት ዶክተር ሮቤል ይህ ነገር የሆነ ሚስጥር አለ። ስለዚህ ነው መንገር አልችልም፣ በማለት ግን ማንኛውም ነገር ቤዛ ላይ እንድታደርስባት አልፈልግም በማለት እንግዲህ ነግረዋለች ማለት ነው። እና በጣም ያሳዝናል እንግዲህ ሱራፌልም እንግዲህ በጣም ተጉቶ እንግዲህ ሐኪም ቤት ገብተዋል ማለት ነው። ሳሚም እንግዲህ እኔ እጅ ሰጣለው በማለት ያው እኔ ከአሁን የማመን አለብን ከአሁን ካላምን በኋላ ችግር ይመጣል። ስለዚህ እኔ ነኝ ብዬ ሄጄ እጅ ልስጥ በማለት ቤዛ ደግሞ ለምንድን ነው አንተ ያላረከው ነገር ሄደህ እጅ ምትሰጥ? እኔ የራሴ ስላጠፋሁ አሁን የራሴ ስለሆን ከሄጄ እጅ ልስጥ አንተ ነፃ ማውጣት አለብኝ በማለት እንግዲህ ሳሚና ቤዛ በጣም ብዙ ሰዓት ተከራክረዋል ማለት ነው። መጨረሻ ላይ ግን ያው እንግዲህ ሳሚ ነው ማለት ነው። እንግዲህ ሳሚ እጅ ሰጥቶ ያው አሁን ያለው እዛ ነው እስር ቤት ነው ማለት ነው። እና ቤዛን በጣም ተጨናንቃለች። ምን የመጀመሪያውን ራሴ እጅ በሰጠው ነበረ ሳሚ ማስቀረተችል ነበረ፣ እሱ ቀደም ብሎ በሄድ የተሻለ ይሆን ነበረ በማለት ተጸጽታለች ማለት ነው። እና ቤተሰቦች በጣም ያሳዘናል፣ እንግዲህ የቤዛና የሱራፌል ነገር እንግዲህ በዛ እንግዲህ እንደዛ በሚያምር ፍቅራቸው እንግዲህ ጂቲጂ ተብዬና ዶክተር ሮቤል የሚባለው እንግዲህ በጣም ችግር ውስጥ እንግዲህ እንዲገቡ አድርጓል ማለት ነው። እንግዲህ እንደምታውቁ ነው። አሁን ደግሞ ዶክተር ሩቢል እና ቲጂ ተገናኝተዋል ማለት ነው። አስቡ ማለት ነው። እንግዲህ አሁን መጨረሻው እንግዲህ ምን ይሆናል ማለት ነው። ቤተሰቦቼ ሰላማቸው ይብዛል።